ህይወታችሁ ላይ ያለማደግ ስሜት ወይም ተደጋጋሚ ህይወት እንዳላችሁ ተሰምቷችሁ ያውቅ ይሆን? ዛሬ እስቲ አራት ወይ አምስት የሆኑ ስሜቶችን እንፈትሻለን። ምናልባት እንዳናድግ እንዳንቀየር እያደረጉን እየያዙን ያሉ ስሜቶች እነዚህ ሊሆኑ ይችላሉ። ብዙ ጊዜ መልካም የነበሩ ለእኛ ጥሩ የነበሩን ሰዎች በሆነ አጋጣሚ የሆነ ነገር ይፈጠርና እንከፋ ይሆናል። ከዛ መከፋት በኋላ በዛች መጨረሻ ላይ ባየናት ሁኔታ ወይም ባህሪ እነዛን ሰዎች እንዲህ ናቸው ብለን ፈርጀን እናስቀምጥ ይሆናል። ይሄ ሲሆን፣ ያ ሪሌሽንሽፕ ማደግ አይችልም። እኔ ብቻ ነኝ የማቀው እኔ ብቻ ነኝ ልክ እኔ ብቻ ብለን ባልን ቁጥር ምን እየፈጠርን ነው የምንመጣው? ህይወታችን ላይ አዲስ ነገር የመፍጠር እድላችንን እያጠበብን ነው። ለምን እንደዚህ አይነት ኤነርጂ ያለበት አካባቢ ሰዎች መሆን አይፈልጉም። ሁሉን ነገር አውቀን አልመጣንም። እያስሻሻልን ያስተካከልን ስህተት እየሰራን ነው የምንሄደው። ህይወት ላይ በቃ ስህተት መስራት የለብኝም የሚል እሳቤ ይዘኑ ከሆነ የምንንቀሳቀሰው በሰራን ቁጥር ሁሌ ያ ስሜት የጥፋተኝነት ስሜት ይመጣል ማለት ነው። ሰላም፣ እንዴት ናችሁ? ህይወታችሁ ላይ የአለማደግ ስሜት ወይም ተደጋጋሚ ህይወት እንዳላችሁ ተሰምቷችሁ ያውቅ ይሆን? ዛሬ እስቲ አራት ወይ አምስት የሆኑ ስሜቶችን እንፈትሻለን። ምናልባት እንዳናድግ እንዳንቀየር እያደረጉን እየያዙን ያሉ ስሜቶች እነዚህ ሊሆኑ ይችላሉ። እነዚህን እየሰማችሁኝ የራሳችሁ ህይወት ላይ ቼክ ታደርጉታላችሁ። መጀመሪያ ጀጅመንትን ነው የምናየው፣ ወይም መፍረድ። ሰዎች ላይ ስንፈርድ ስንፈርድ ማለት እገሌ እንደዚህ ነው እገሌ እንደዚህ ናት እንዲህ አይነት ሰው ናት ብለን የሆነ ቦክሱ ስናስቀምጣቸው ማለት ነው። ወይም እንዲ ናቸው ብለን በቃ በዛ አይን ብቻ ሁሌ ስንመለከታቸው፣ ስለነሱ ስናስብ፣ ሳናገኛቸው እንኳን ስናስብ መልካም ስሜት አይሰማንም። ለመቀጠል ፍላጎት አይኖረንም። ለማስተካከል ፍላጎት አይኖረንም። ሰው ደግሞ አንድ ዳይመንሽን ብቻ አይደለም። ለምሳሌ አይታችሁ ከሆነ አንዳንድ ጊዜ ብዙ ጊዜ መልካም የነበሩ ጥሩ የነበሩ ለእኛ ጥሩ የነበሩን ሰዎች በሆነ አጋጣሚ የሆነ ነገር ይፈጠርና እንከፋ ይሆናል። ከዛ መከፋት በኋላ በዛች መጨረሻ ላይ ባየናት ሁኔታ ወይም ባህሪ እነዛን ሰዎች እንዲህ ናቸው ብለን ፈርጀን እናስቀምጥ ይሆናል። ይሄ ሲሆን ያ ሪሌሽንሽፕ ማደግ አይችልም ያለን ግንኙነት ማደግ አይችልም፣ መሻሻል አይችልም። ለምን ሁሌ የምንመለከታቸው በዛና በዛ አቅጣጫ ስለሆነ። ስለዚህ መፍረድ፣ እኛም ስንፈርድ ሰዎች ላይ ልክ እንደዛው ለሌሎች ሰዎች ፍርድም ራሳችንን እያጋለጥን ነው። በህይወት ደግሞ ስንሄድ እንደምታውቁት በአወቅ ነው፣ በገባን ልክ እየተሻሻልን ራሳችንን እያስተካከልን ነው የምንሄደው እንጂ ሁሉን አውቀን አልመጣንም፣ አልተወለድ ነው። ስለዚህ የምንጠይቀው መጀመሪያ ማን ላይ እየፈረድኩ ነው የሚለውን ኦነስት ሆነን ከልባችን ማለት ነው ብንጠይቅ እና እየፈረድን ከሆነ ያንን ፍርድ ብንተው ብንለቅ፣ አብረን መቀጠል አለብን ማለት ላይሆን ይችላል ወይም ያንን ግንኙነት እንቀጥለው ማለት ላይሆን ይችላል። ነገር ግን ስናስባቸው በዛ አቅጣጫ እና በዛ እይታ ብቻ ባናስባቸው፣ እንዲንቀሳቀስ ህይወታችን ሌላ አዲስ ነገር እንዲፈጠር ያግዘናል ማለት ነው። ይሄ ምናልባት ቅርባችን ያሉ ሰዎች ይሆናሉ ቤተሰቦቻችን ጓደኞቻችን ሊሆኑ ይችላሉ። ስለዚህ እስቲ ቆም ብለን ማን ላይ እየፈረድኩ ነው የሚለውን ጥያቄ እንጠይቅም። ሰላም እንዴናችሁ? እንኳን ወደ ግሬትነስ ሾው ሰላም መጣችሁ። ይሄ ቻናል ለህይወትም፣ ለስራም ለተለያዩ የህይወት ክፍሎቻችን በጣም ጠቃሚ የሆኑ ትምህርቶች የሚተላለፉበት ቻናል ነው። አብራችሁን ያላችሁ ሰብስክራይብ አድርጋችሁ አብራችሁን ያላችሁ ተመልካቾቻችን እናመሰግናለን። ያልሆናችሁ ደግሞ አብራችሁ እንድትሆኑ ሰብስክራይብ አድርጉ። ሁለተኛ ኢጓችን ነው፣ ወይም እኔ ብቻ የሚለው የማንነታችን ክፍል ማለት ነው። ይሄ ክፍል የሚያስፈልግበት ቦታ አለ። ከወላጆቻችን ተነጥለን እያደግን ሄደን እኔ ብለን በራሳችን እንድንቆም የሚያግዘን ክፍል ነው። ነገር ግን እኔ ብቻ ነኝ የማውቀው እኔ ብቻ ነኝ ልክ እኔ ብቻ ብለን ባልን ቁጥር ምን እየፈጠርን ነው የምንመጣው? ህይወታችን ላይ አዲስ ነገር የመፍጠር ዕድላችንን እያጠበብን ነው። ለምን እንደዚህ አይነት ኤነርጂ ያለበት አካባቢ ሰዎች መሆን አይፈልጉም? ጓደኛ መሆን አይፈልጉም? ወይም ተሰሚነት እስካጡ ድረስ እኛ አካባቢ መሆን አይፈልጉም። ይሄ በጣም ሁሌ የሚፈትን ነገር ነው። በተለይ ባለንበት የህይወት ክፍል ወይም የስራ ዘርፍ እያደግን የተሻሻልን እውቅና እያገኘን ስንመጣ ይሄ ስሜት አብሮ ይመጣል እና ቼክ ማናደርገው ከሆነ ማለት ቆም ብለን ራሳችንን ማናይ ከሆነ ይዞን ሊሄድ ይችላል፣ ሊያጠፋንም ይችላል። ምናልባት እንዲህ አይነት ሁኔታ ውስጥ የነበሩ ሰዎች አይታችሁ ይሆናል። ኢጓቸው ወይም ይሄ ስሜታቸው ይዟቸው የጠፋ ከብዙ ነገር ያስቀራቸው ያጣላቸውን ሰዎች ታውቁ ይሆናል። በዚህ ሁላችንም በየጊዜው ኢጓችንን ቼክ ማድረግ ያስፈልገናል። ሰዎች የራሳቸው አመለካከት፣ አስተሳሰብ፣ አካሄድ አላቸው። ያንን ልናከብርላቸው ይገባል። ኮመንም የሚሆንበት ወይም ሁለታችንንም አስማምቶ ሊያስኬደን የሚችለው ነገር ላይ ማተኮር እንችላለን ማለት ነው። ሁለተኛ የምንጠይቀው የቱጋ ነው የቱጋ ነው ኢጎዬ ወይም እኔ የሚለው ክፍሌ በጣም እየጎላ ያለው የሚለው እንጠይቃለን ማለት ነው። ቀጥለን ቅናትን ነው የምናየው። ጀለሲ፣ ቅናት የሚጠቅም ክፍል አለው። አይተን እኔም እንዲህ ብሆን እንዲህ ባደርግ ብለን የሚሰማን ስሜት በዛ መልኩ ልናየው እንችላለን። ነገር ግን ሰዎች ላይ የምናየው መልካም ነገር ጥሩ ነገር ውስጣችን የሚያጭረው ስሜት መከፋት ከሆነ እኔ ለምን እንዲህ አላገኘሁም? ለእኔ ለምን እንደዚህ አልሆነም? ብለን የማዘን ስሜት ከሆነ የሚያጭርብን ያው ቅናትን ስንተነት ነው። ብዙ መልክ ሊይዝ ይችላል፣ ግን እኛን ለማጎልበት ወይም እኛን ለማሻሻል ወይም እኔም እንዲማድረግ እችላለሁ ወደሚል አቅጣጫ ካልወሰደን ምን እያደረገን ነው? እያጠፋን ነው ማለት ነው፣ እየጎዳን ነው። ስለዚህ ያን ስሜት አለወይ፣ ህይወቴ ውስጥ አለወይ፣ ወይም እንደዛ አይነት ስሜት ይዣ አለወይ ውስጥ የሚለውን እሱንም ብንጠይቅ ጥሩ ነው። እነዚህን እንግዲህ የምናነሳቸው ለምንድን ነው እያየን ያለ ነው፣ ስታክ የማድረግ ስሜት ማለት ህይወት ላይ ያለ መንቀሳቀስ ያለ ማደግ ስሜት እየተሰማን ከሆነ ወይም እንደዛ እየሆነ ህይወታችን ካለ እነዚህ ስሜቶች ምናልባት ለዛ ኮንትሪቢዩት እያደረጉ ሊሆኑ ይችላሉ። ስለዚህ እሱን ነው የምንመለከተው። ሌላው በጣም የሚያስር ስሜት በራስ ማፈር ነው። በራስ ማፈር ብለን ስንል እንግዲህ ያንን ስሜት የሚፈጥሩብን ሰዎች ሊኖሩ ይችላሉ። ወይም እኛ ፍቃደኛ ሆነን በቃ የማነስ ስሜት ወይም ደግሞ በቃ ብቁ ያለመሆን ስሜት በተደጋጋሚ ሊሰማን ይችላል። ይሄንን እንግዲህ ከብዙ ከልጅነትም ከአካባቢም ይዘነው አሳድገነው የመጣ ነው ስሜት ሊሆን ይችላል፣ ግን በጣም የሚያስር በጣም የሚጎዳ ካላስተካከልነው አስሮ ጎትቶ ሊያስቀረን የሚችል ስሜት ነው። ስለዚህ ይሄ ስሜት የትኛው የህይወት ክፍሌ ላይ እየተሰማኝ ነው የሚለውን ወይም ምን አይነት ነገሮች ይህንን እየፈጠሩብኝ ነው የሚለውን ብናይ ጥሩ ነው። እሱን ካወቅም በኋላ ራሳችንን ከዛ አካባቢ ማራቅ እንችላለን። እኛን አፈር የሚያረጉ፣ ያለንን ነገር የሚያጎለብቱ፣ መልካሙን ነገር የሚያሳዩን ሰዎች አካባቢ መሆን እንችላለን። አንዱም አካባቢ ስለሆነ ይህንን ስሜት የሚፈጥረውና እንዲጫነንም የሚያደርገው እሱን እንመልከት። ሰላም እንዴት ናችሁ? በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሀል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት፣ በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ። ቀጥለን የጥፋተኝነት ስሜት ጊልትን ነው የምናየው። እንግዲህ ሁሉን ነገር አውቀን አልመጣንም፣ እያስሻሻልን እያስተካከልን ስተት እየሰራን ነው የምንሄደው ህይወት ላይ። በቃ ስተት መስራት የለብኝም የሚል እሳቤ ይዘኑ ከሆነ የምንንቀሳቀሰው በሰራን ቁጥር ሁሌ ያ ስሜት የጥፋተኝነት ስሜት ይመጣል ማለት ነው። ስተቱን እማርበታለሁ የሚቀጥለው ጊዜ አሻሽለዋለሁ ብለን ለራሳችን ክፍተት መስጠት ግሬስ መስጠት፣ እያወቅን መልሰን ማጥፋት ሳይሆን ባለማወቃችን የሚመጡ ስህተቶችን የመቀበል አቅም ያስፈልገናል። ምናልባት ያን ስህተት ሰዎች ትተውት ይሆናል፣ በቃ አልፈውት ይሆናል። እኛ ለራሳችን ነው ያንን አጥፍቻለሁ የሚለውን ስሜት ደጋግመን እየነገርን ያለ ነው። ስለዚህ ይህም በጣም የሚያስር በጣም እንዳንንቀሳቀስ በህይወት ወደፊት እንዳንሄድ እንዳንሞክር አዳዲስ ነገሮችን ለማድረግ እንዳንተጋ ነው የሚያደርገን። እዚህ አሁንም ይህንንም እንጠይቅ፣ የቱ ጋ ነው የጥፋተኝነት ስሜት የሚሰማኝ ግንኙነቶቼ ላይ ነው? ስራ ላይ ነው? የቱ ጋ ነው? ወይም ሁሉም ላይ ነው? እንዲህ አይነት ስሜት ውስጥ የያስኩት የሚለውን ይሄንን የምንጠይቅ። እንግዲህ እነዚህ አምስት የተለያዩ ስሜቶች ካሉን ሁሉም ሊኖሩ ይችላሉ፣ ወይም የተወሰኑት ሊኖሩ ይችላሉ። በተቻለ መጠን ልንሰራባቸው ይገባል። ያንን ፓርት ሂል ማድረግ አለብን፣ ማዳን መቻል አለብን እና ጤናማ ወደ ሆነው ስሜት መምጣት አለብን። ለምን አውቀነው የሚሆን ሳናውቅ በእነዚህ ነገሮች ይታሰራል ህይወታችን። ለዚህ እስቲ ተመልከቷቸው የትኛው ይዞናል ብላችሁ የምታስቡትንም ጻፉት። ያው መጻፍ ጥሩ ነገር ነው፣ ጻፉት። ምክንያቱንም አብራችሁ ጻፉት። መልቀቅ ካለባችሁ መተው ካለባችሁ እነዚህን ስሜቶች ለመልቀቅ መስራት ነው የሚሆነው ማለት ነው። በሚቀጥለው ቪዲዮ እንገናኛለን።